ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ፣ ሁላችሁም ሼር አድርጎ ለጓደኞቻችሁ፣ በተለይ ውጭ የምትሰሩ እህቶቼ፣ ውጭ ብቻ ሳይሆን ኮንትራት ቤት ውስጥ ራሱ እየሰራችሁ ህጋዊ ሆናችሁ ማለት ነው ደሞዛችሁ የስድስት ወር የሰባት ወር የዘጠኝ ወር ደሞዛችሁ ተይዞባችሁ ደምን ንባ እያለቀሳችሁ የምትኖሩ አላችሁ እና ብቻ ለማን አቤት እንደሚባል ባላውቅም ደግሞ ህገ ወጥ ሆናችሁ ነገሩ ትንሽ ለእናንተ ከበድ ስለምል አንደኛ ለማንም ወደ ፖሊሲ እንኳን ሊሄድ ብትሉ ህጋዊ አይደላችሁም ወረቀት የላችሁም እና ትንሽ ከባድ ነው። ሁሌ ነው የሚሰማው ስለ ደሞዝ እንደዚ፣ በተለይ ውጭ የሚሰሩ ልጆች የዚችኛው እህተ ደግሞ የአምስት ወሩ ነው የካዷት ማለት ነው። ሰተናል ብሎ ካዷት እና ብዙ ልጆች የሁለት ወር የሶስት ወር እየጣላ ጥላችሁ ነው የምትወጡና እህቶቼ፣ አይደለም የሶስት ወር የአምስት ወር የአስራ አምስት ቀን ራሱ እኮ እንደ እሳት ነው የሚያቃጥለውና እንዴት ሆናችሁ እንደምታመጡ እናንተ ናችሁ የምታውቁት። በቃ ከአንድ ወር ካለፈ የእውነት እየፈለገ ማለት አንዳንዴ ውጥሩናት ጥሩ ናት ማዳሜ በጣም ትወደኛለች ምናምን ብር የማይቀይሮ ሰው የለም የሶስት ወር የአራት ወር ሲጠራቅምባችሁ ይቀየርባችኋል በተለይ ህገወጥ ሆናችሁ ደግሞ ያቃል ወረቀት እንደሌላችሁ ህገወጥ እንደሆናችሁ በቃ ምንም አታመጡማ አልቅሳችሁ ለፈጣሪ ሰታችሁ ነው የምትወጡና ምንም የምታደርጉት ነገር የለም እና እባካችሁን ጥንቃቄ አድርጉ አንድ እህቴ ኮመንቱ አጠፋብኝ። ኮመንት ትላንትና ነው እንደዚህ ጽፋልኝ ነበረ። ብዙ ልጆችም ይጠይቁኛል። ና ማለት ኢትዮጵያ ልገባ ፈልጋ ማለት ነው። ያው ህገ ወጥነች ውጭ ነው የምትሰራው እና ማዳሜ ቤት ፓስፖርት ሄጄ ማለት ማዳሜ ፓስፖርት ብጠይቃት ምናምን ያልሽኝ እህቴ ማለት ነው። አንደኛ ወትሻል ማዳሜሽ ጋር ሄደሽ ፓስፖርት መጠየቁ ገና ሌላ ችግር ነው የሚያመጣው ምክንያቱም ያኔ ስትጠፊ ማለት ነው ያው ብር ከፍላ ነው ያመጣችው አይደለ። እና ሁለተኛ ደግሞ ሰርቃኛለች ብላ አመልክታም ሊሆን ይችላል ገና ሌላ ችግር ውስጥ ነው የምትገቡት። እና ጠፍታችኋል፣ ፓስፖርት ቁጥሩን ብቻ ካወቃችሁ ኢትዮጵያ ሄዳችሁ ታወጣላችሁ። እና ከእሷ ጋር ሌላ ግብ ግብ መፍጠር ነው አንደኛ ጠፍታችሁ ከወጣችሁ በኋላ ሴጣን፣ ነው መሆኑባችሁና እባካችሁን፣ እህቶቼ ጥንቃቄ ያድርጉ። የሆነች ልጅም እንደዚሁ ሄዳ ጠይቃ ማለት ነው ሌላ ችግር ውስጥ የገባችው። እኔ ከቢሮ ከፍያ መጣውብሽን ክፍይ ይሰጥሻለሁ ብላ እሷ ደግሞ አንድ ሺ አምስት መቶ ነው አንድ ሺ ስድስት መቶ ዲናር የሚከፍለውን ብር የለኝም ነበር አለች። ጭራሽ ወደ ፖሊስ ነበረ ታይዞ የሄዱት። እና እባካችሁን እህቶቼ ማዳም አንዴ ከጠፋችሁ በኋላ ደግማችሁ ፓስፖርቴን ስጡኝ ብላችሁ እሷ ቤት መሄድ ማለት ፀብ እንደመፈለግ ነው። ቤት ሄዳችሁ ማለት ነው አንደኛ በጣም ውስጧን እንዴት አለ ገንዘብ ከፍላ ስላመጣቻችሁ ሌላ ችግር ነው። አይደለም እንዲሁ እኮ ሌላ ተንኮል ነው የሚያስቡን። ሰርቃኝ ጠፍታለች ነው እንጂ የምትልሽ ስጀመር እኮ ለፖሊስ ሄዶ ሲያመልክቱ እንደዚህ እንደዚህ ከቤት ሰርካ ጠፍታኝ ያለች ነው የምሉት እንጂ ያው ፈልጋችሁ እኮ አይደለም የጠፋችሁ። ወይም ደመወዛችሁ ተገልግሎ ወይም ምግብ የለም በቻ በተለያየ ችግር ሰው ጥሎ ይወጣል። ፈልጎ ከኮንትራት ቤት የሚጠፋ የለም፣ እና ሳይመቻችሁ ቀርቶ ነው። ግን እነሱ ሌላ ነገር ነው ሲያመለክቱ፣ እራሱ ሰርቃኝ ነው የጠፋችሁ ነው የምሉት። እና ማዳም ቤት ሄዳችሁ ፓስፖርት መጠየቅ እኔ እንጃ እኔ አንትን ሄዳችሁ ጠይቁ አልላችሁም። ምክንያቱም ሌላ ችግር ነው እላችሁ ለምታመጡት በቃ አንዴ ህግ ወጥናችሁ ሄዳችሁ፣ እጃችሁን ስጡ፣ እንደዚህ ችግራችሁን ትናገራላችሁ የጠፋችሁበትን። አምኑም አላመኑም ግን ያው ያኔ ማለት ነው። ሄዳችሁ ስታመለክቱ ማዳማችሁ ከሳችሁ ከሆነ ምናምን ነገር ትንሽ ነገሩ ከበድ ይላል። ግን ጆርዳን እንደዚህ አይደለም እንደ ሌላ አረብ ሀገር ምናምን እስር ቤት ብዙም አያንገላታችሁም። በተለይ ገንዘብ እጃችሁ ላይ ካለ ምናምን ነገር ማዳሞቻችሁ ከስ እንትን ብላችሁ ካልሆነ ብዙም አያቆይም ማለት ነው። ግን ማዳም ቤት ሄዳችሁ ጠፍታችሁ ከቤት ከወጣችሁ በኋላ ማዳም ቤት ሄዳችሁ ፓስፖርት ምናምን ብላችሁ እንዳትጠይቁ፣ ሌላ ችግር ነው እላችሁ ላይ የምታመጡት። እህቶቼ ጥንቃቄ ያደርጉ። ሌላኛው ደግሞ ስትጠፉ ማለት ነው ትንሽ ቢያንስ ከዛ ሰፈር ራቅ ብላችሁ ጥፉ። እባካችሁን እህቶቼ ይህንንም ከግምት ውስጥ ማስገባት አለባችሁ። አንዷ ልጅ ማለት ነው እዛው ሰፈር ጠፍታ እዛው ሰፈር ነው የገባችሁ፣ ወደ አሁኑ ነው የተያዘችው። እና እባካችሁን እህቶቼ ጥንቃቄ ያደርጉ። ራቅ ብላችሁ እዛው ከዛው ሰፈር ቢያንስ የሁለት ሰዓት የሶስት ሰዓት መንገድ ራቅ ብትሉ በትንሹ የሁለት ሰዓት መንገድ ከዛ ሰፈር ራቅ ብትሉ ለእናንተም ድህንነት ጥሩ ነው። ምክንያቱም ሱቅ ትላካላችሁ ወይም ጊዜው ትቆሻሻ ልጥሉ ትወጣላችሁ፣ እና ከባድ ነው እህቶች፣ ጥንቃቄ ያድርጉ። ሌላ ችግር ነው። በተለይ ማለት እንደዚህ ውጭ ምናምን ከሆነ ችግር የለም፣ ግን እዛ አሁን ለምሳሌ ከኮንትራት ቤት ጠፍታችሁ እዛው ሰፈር ስትገቡ በጣም ነገሩ ከበድ ነው የምልባችሁና እህቶች ትልቅ ጥንቃቄ አድርጎ። አንዷ እህቴ እንደዚህ ተይዛለች ማለት ነው። ገብታ በሶስት ቀና ነው ምናምን ሳትቆይ ነው የተያዘችው ማለት ነው። ጥንቃቄ አድርጎ ማለት ያው፣ ሌላ ምንም የሚያስፈራ ነገር የለም ጆርዳን ውስጥ በጣም የሚገርመኝ ነገር ማለት ነው። እንደዚህ ከማዳሞቿችሁ ሰፈር ብቻ ራቅ ብላችሁ ስራ ግቡ እንጂ ፖሊስ ምናምን። ትናንትና አሁን እዚህ ሰዎች ሱቅ አለና እዛ ሂጄ ነበር እና እንትን ነው አስፋልት ዳር ነው። እና አንዷ ልጅ ዩጋንዳ ነች። እና ሻንጣ ምናምን እዛለች እጇ ላይ ውጭ ነው የምትሰራው። ከዛ ከአሰሪዎቻቸው ጋር ትጨቃጨቃለች። እኔ መሄድ ነው የሚፈልገው ምናምን። ፖሊሶቹም እዛው ቆመዋል ማለት ነው። እና መሄድ ፈልጋለው ለፖሊስ እጅ መስጠትም ትፈልጋለች ማለት ነው። ምንድን ነው የምትፈልጊ? ስትባል አገሬ መግባት ነው የሚፈልገው ያችኛው ሴትየው ደግሞ እንድትሰራላት ትፈልጋለችና፣ ከዛ ፓስፖርትም ስትጠየቅ ፓስፖርት የታለ ስሏት ማለት ነው። ፓስፖርትም የለኝ የታለ ወረቀት ስልዋት ወረቀትም የለኝም ትላለች። ከዛ እሺ ምንድን ነው የምትፈልጊ? አገር ቤት መግባት ነው የምፈልገው። በቃሽ፣ ችግር የለውም አንዳንድ ነገር እንነጋገርና ቴጃለሽ ማለሽ ማፍ መሽ ምሽክለ ምናምን ይሏታል ፖሊሶቹ ማለት ነው። ማለት በጣም ነው የገረመኝ። ማለት ወረቀት የላትም ያችኛ ሴትዮዋ ቤት የምትሰራበትም ህገወጥ ሆና ነው የምትሰራው እና ፓስፖርትም የላትም ምንም አይነት ወረቀት የላትም። እና ዝም ብዬ ቆሜ እያየሁ ነበረ፣ እዛው አጠገብ ነው እና እዛ ፖሊስ እንትን አለ። እዛ ሰዎች የፎቶ ቤት አላቸውና እዛ ቆሜ ነበረ በረንዳ ላይ ማለት ነው። ከዛ ግርም ምን ያለኝ፣ ምንም ከአፋቸው ክፉ ነገር አይወጣም። መሄድ እፈልጋለሁ። ፓስፖርት አለሽ? የለኝም። ወረቀት አለሽ? የለኝም። እና ለፖሊስ ማለት ለሾርጣ ማውራት የሚፈልገው ነገር አለ። ወደ ሀገር መግባት ነው የሚፈልገው ምናምን ነው የምትለው። እና በትንሽዬ ሻንጣ ልብስ ነገር ይዛለች። ያችኛው ሴትዮዋ ደግሞ እንነጋገራለን እና እንሂድ ወደ ቤት ትላታለች። እኔ ወደ ቤት መሄድ አልፈልግም ምናምን እያለች ስጨቃጨቁ ነበረና ፖሊሶች ፖሊሶቹ በጣም ነው የገረመኝ። ሌላ ፖሊስ እኮ ቢሆን ጭራሽ ህገወጥ የሆነች ነው ምናምን እያላት እኮ ቅጥቅጥ አድርጎ ነበር የሚደበድቧት የሌላ አረብ ሀገር ፖሊስ ቢሆን እና በጣም ምስኪ ናቸው የዚህ ሀገር ፖሊሶች ማለት ነው። ሴትዮዋ ደግሞ ትፈልጋታለች ወደ ቤት እንሄድና እንነጋገራለን ምናምን ትላታለች ማለት ነው። እሷ ግን መሄድ ነው የምትፈልገው ምናምን ነገር እና በጣም ነው የገረመኝ ያው ማለት የፖሊሶቹ ደግነታቸው ምናምን ነገር ችግር የለውም ትሄጃለሽ ምናምን ይለዋታል ማለት ነው። ህገ ወጥ መሆኗን እያወቁ ፓስፖርት ይጠይቋታል፣ የለኝም ወረቀትም እንደሌላት እየተናገረች ማለት ነው። እና ምን ለማለት ፈልጌ ነው፣ እዚህ ሀገር ከማዳሞቻችሁ ፈጣሪ ይጠብቃችሁ እንጂ ፖሊሶች እንትን አይላችሁ። ኬራ የሰጣችሁ ስታልፉ እንኳን ወረቀት አለሽ ምናምን ብሎ ቼክ የሚያደርግሽ ሰው የለም። አሁን እኔ እዛ ቆም ያለው ቃማለች ምናምን ያለኝ ህገ ወጥ ሊሆን ህጋዊ ሊሆን ማንም የሚያቀኝ ሰው የለም እና ማንም ቼክ ያደርጋችሁም እና ከማዳሞቻችሁ ብቻ ፈጣሪ ጠብቃችሁ እንጂ የዚህ ሀገር ፖሊስ በጣም ምስኪን ናቸው። እና አይዟችሁ፣ እኔ ውጭ ወታችሁ እንድትሰሩ አላበረታታም። ግን ከአቅማችሁ በላይ ከሆነ እዛ ቤት ውስጥ ሞቱ አልላችሁም። ፈጣሪ ጠብቃችሁ እህቶቼ በያላችሁበት ሁላችሁ ፈጣሪ ጠብቃችሁ ወዳችሁ አይደለም የጠፋችሁትና ፈጣሪ ጠብቃችሁ ነው የምለው ወዳችኋለሁ በያላችሁበት መልካም ጊዜ መልካም ቆይታ ቻው